ቱርካን ሚኔን መተንፈስ እስኪያቅታ ድረስ እያሰቃየቻት ነው። ቱርካን በመጨረሻ ሚኔን በእጇ ስር አድርጋታለች። በአንድ በኩል ጀሞሩቻል በራሷ መንገድ ሚኔን ልትቀጣትና ከቤት እንድትወጣ ለማድረግ ነበር አሳቧ። ነገር ግን ቱርካን የእሷ ዕቅድ እሷን እዚህ ቤት አድርጎ ስትቀጣ ማየት ነው። የሚኔ መከራ ቁጥር አንድ ብሎ እዚህ ቤት ጀምረዋል። ቱርካን አሁን ላይ ሚኔ የምትተኛበት ክፍል እንዲቆለፍ አድርጋለች። መውጫ በር ብቻ ሳይሆን በበረንዳው በኩል በባልኮኒ በኩል ያለውን በር እንዲዘጋ ርጋለች የቤቱ ስልክ ገመድ እንዲቆረጥ አርጋለች። ሞባይሏን ነጥቃት አለች ሚኔ አሁን የቁም እስረኛ ሆናለች። የሆነ ሰዓት ላይ እያለፈች ማበድ ትጀምራለች። ያነሳችውን ነገር እየወረወረች በጨዋት ቤቱን ስታቀልጠው ሩቻል ባንድ በኩል አረቺን እብድ ሴት ማን የቆለፈባት በሩን፣ ክፈቱላት ስትል ነበር። ከዛ ይላ ወይዘሮ ሩቻል ወይዘሮ ቱርካናት እንዲቆለፈ ያደረገችው ብላ ነገረቻት። ክፈችው፣ ክፈችው ስትላት ድንገት ቱርካን መጣች። አይከፈትም፣ አይከፈትም ከዚህ በኋላ እንዲሁ የሚቀጥለው እኔን የቆለፍኩባት ስትል ነበረ። ቱርካን አንቺ አብደሻል እንዴ ችላት ልጅቷ ጥሩ አይደለም እንደዚህ ከቆየች። ምን ሆነሽ ነው? ሁሉንም ነገር እያበላሸችው እኮ ነው። ምናልባት ጎረቤት ከሰማንስ፣ ፖሊስ ከመጣስ? ምን አይነት ሁኔታ ውስጥ እንደምንወርቅ ገና አስበሽዋል? አረ ትንሽ እንኳን እናስብ አለቻት። አትወጣም፣ አትወጣም በፍጹም። በቃ አንድ ጊዜ እንደተታሰር ፈቅጃለሁ ስትል ነበረ። እየጮች እኮ ነው ስትላት፣ ትጮኻ ትጮህ። እኔስ በሆን ክፍል ያልነበርኩኝ የሆነ ሳ ላይ እያለቀስኩኝ ያልነበር ስጮህ አልነበረ? ያን ያልሰሙኝ ጎረቤቶች አሁን እሷንም አይሰማትም። ምን የሚፈጠር ነገር የለም ስትል ነበረ ቱርካን። ቱርካን እየድሽበት ያለው መንገድ ትክክል አይደለም። የሆነ አባባል አለ። በቃ አንዳንድ ጊዜ ጥሩና መልካም ሰዎች በጣም አደገኛና ጨካኝ ይሆናሉ። ታይ ታይ ይኸውልሽ ይሄ ጥሩ አይደለም። ይሄ አንቺን አይመጥንሽም ቱርካን ባኬሽ አለቻት። ከዛ በኋላ ቱርካን አይመለከተኝም እያለች ነው። እንደዚህ የምታደርግ ከሆነ አንቺ ከእሷ ምን ይለይሻል ቱርካን? መልሽልኝ እስኪ አንቺ ከእሷ ምንድን ነው የሚለይሽ አለቻት። አይሆንም ብያለሁ በቃ አይሆንም። አይሆንም በቃ ይወስኛለሁ። ወስኛለሁ። ልጄን ገላብኛለች። ልጄን አጥፍታብኛለች። በቃ የራሴን በቀል እወስዳለሁ። ማንም ከዚህ በኋላ አይመለከተውም። አርለም አንድ ክፍሉስ መቆለፍ በቁም አስከናዩ ታረሱ ቀብራት አለው። ምንም አታመጣም ስትል ነበረ ይህን ካሰብሽ፣ ታዲያ ለምን ጣልቃ ገባሽ? ጸጉሯን እየጎተትኩኝ እኮ ወረወርኳት እኮ ውጭ አልኳት እኮ ወደ ቤት እንዳትገባ ለምን አስቆምሽኝ ታዲያ? ቆይ ሶመር የለም እንዴ ብላ ሶመርን መጣራት ጀመረች። ከዛ ቱርካን ሶመርን ቢሆን ከኒጃ ያድናትም ብላ ትናገራለች። ሶመር ሶመር፣ የታለ ሶመርን ጥሪው እያለች አጣኔ፣ ራሱ ከፍትላታለሁ እያለች ነበረ። ሩቻል በጣም ተናዳ ቱርካን መንገድ እየዘጋችባን ነው ቱርካን፣ ዘርቤ ከመንገዴ ብላት ነበረ። ከዛ ቱርካን ተናዳ ትከተላታለች። ሴቶቹ መጫጫ ቀጠሉ። በአንድ በኩል ሚኔ ቤቱን በአንድ ግር አቆመችው ሚኔ ያገኘችውን ነገር እያወረወረች ነው ብዙ ነገር ተሰባብሮ ተሰባብሮ አልቋል መሬቱ እንዳለ ጠርሙስ በጠርሙስ ሆኗል ክፈቱ እያለች ነው ከዛ ሶመር መጣራት ጀመረች ሶመር አድነኝ መተንፈስ አልቻልኩም እያለች ስጮ ነበረ ድንገት ሩቻል ቁርፉን አምጮ አምጮ ያለቻት ከዛ በኋላ አይላ በሩን ከፈተችው አይላ በሩን እየከፈተችው ሚኔ ወጣች እናንተ እንዴት ሌሊት የተቆለፉብኛላችሁ ብላ እየጮች ነበረ ልትገሉኝ ነው እንዴ ልትገሉኝ ነው እንዴ በሉ ግደሉኝ አይሻላችሁም አንደኛችሁም ብላ ትጨዋለች ሩቻል ተረጋጊ ሆልሽ ሚኔ አልሞትሽም፣ በቃ ተረጋጊ። ምንድነው ክፍልሽም? ምንድነው ያረግሽው? ምንድነው ሰሰባብሬ ነበረው እንዲ በዛ በኩል አትውጭም ነበር እንዴ ያለቻት። የባልኮኒውን በር ዘግቶብኛል መተንፈስ አልቻልኩም ስትል ነበረ። ጥሩ እንኳንም ዘጉት እንኳንም ዘጉት። እናንተ እንዴት እንደዚህ ታደርጋላችሁ? ቱርካን፣ አይላ እንዴት እንደዚህ ይደረጋል? ብላ ትቆጣቸዋለች። ቱርካንና አይላ ይተያያሉ። ቱርካን ዴቷ ብስጭቷ እንደቀጠለ ነው። አይላ ጊቢ እናዝጁ ክፍሏን ትላታለች። አይላ ልትጠርገው ወደ ሚኔ ክፍል ስትገባ ሚኔ ባንድ በኩል ልጄታለች። ልጄን አምጫት፣ አምጫት አምጫ ልጄን ብላ ቱርካን ታፈጣለች። ቱርካንም ብታውን በበቀል ስሜት ነበር የምታያት። ተናዳ ልጄን አምጫት እያልኩኝ ያልኩኝ ኮኑ ቱርክ አናሳቢም እንዴ ልጄ ታለች ላይ አትፈልጋለሁ አለቻት። ልጅሽን ተፈልጊያለሽ ናይ ሽኒት ናይ ወስድሻ አለሁ አለቻት፣ እጇን እየጎተተች ከዛ ወደ ዋናው ሳሎን መጡ። ከመጡ በኋላ መጀመሪያ እነዚህን ፎቶዎች በሙሉ ከዚህ ለቃቅ መሻንሺ አለቻት። ሚኔ ጠዋት ላይ አካባቢ ነበረ ይህም ፎቶ እንዳለ የሰቃቀለችው አሳጥባ አልገባኝም። ማለት ይሄ ነገር ትንሽ የበዛ አይመስልሽም? በዛ እኮ አለቻት። ምኑ ነው የበዛው? ምንም አልበዛም። አንሺው እያልኩሽ እኮ ነው አለቻት። ልጄም ማየት እፈልጋለሁ ነው ያልኩሽ ትላታለች አለች እኮ። ይህን ፎቶ አንሺዋ መጀመሪያ ነገርሻለሁ፣ አለበዛ ወስዳታለሁ። ቢያንሺ ልቀሚና አንሺ አለቻት። በጣም ነው የምታሳዝኘው። ይሄ ፎቶ እዚህ መቀመጡ እንደዚህ የሚጎዳሽ አልመሰለኝም ነበረ እያለቻት ነው። ልቀሚ ወሬውን አቆመኝና አለቻት። ከዛ በኋላ ሚኔ እያንዳንዱን ፍሬም የሰቀለችውን ቀስ ብላ ማውረድ ጀመረች። ሁሉንም እያሰበሰበች ነው። አንድ በአንዱንም ስትለቀም፣ በአንድ በኩል ልቻል ገርሟት ስትመለከታቸው ነበረ። ሚኔ እያነከሰች እንዳለ ሁሉንም ፍሬም እያሰበሰበች በይ በይ አሁንም ይቀራል ልቀሚ ትላት አለች። እያንዳንዱን እያስለቀመቻት ነው። ከዛ ልጅ የታለች ብላ የጠቅቻ ነበረ። አሁንም ቢሆን ግን ቱርካን ቆይ ቆይ፣ የሚቀረን ነገር አለ አንድ ምን ሰራው ስራልሽ ኔኒድ ብላ ፎቶን እንዳስ ያዘቻት። ወደ ውጭ እየወጡ ነበረ። ወደ ውጭ ከወጡ በኋላ ግቢ ውስጥ በበርሜል ነገር እሳት እየተቀጣጠለ ነው ያለው። ከዛ በይ ጨምሪው ፎቶን እዚህ ውስጥ አለቻት። ከዛ በኋላ ሚኔ እንዴት ሆኖ ትላት አለች። ጨምሪው በቃ ጨምሪው እያልኩሽ እኮ አስም እንዴ አለቻት። ከዛ ሚኔ ይሄ ነገር ግን እንደዚህ ጎዳሽ ነበረ ጎድቶሻል እንዳለቻት አምጪ ብላ ከውስጡ ፎቶን ከወጣ ከተቀጣጠለሽ በኋላ ጨምሬ ትላታለች። ከፍሬም ውስጥ ፎቶን ፈልቀቅ አውጥታላት ከታች ሳት ውስጥ አለቻት። ሚኔ እያለቀሰች እያንዳንዱን ፎቶ እያለቀሰች ነበረ። ከዛ በአንድ በኩል ሩቻል ይህም በመስኮት ትመለከታለች። ሩቻል ቱርካን የምታደርገው ነገር እየገረማን ነበረ፣ ምስጥ ብላ ስትመለከታቸው የነበረው ከዛም በኋላ በርሲ እንኳኳ ሩቻል ኦዛር መጣ ብለ ደበሩ። ስትቀርብ የመጣው ሜሱት ነበረ። ሜሱት ከላይም ከታች ራቁቱን ሆኖ ነበረ፣ ብርድ እያንቀጠቀጠው ነበረ። ከዛ በኋላ ምንሆን ክብላ ሩቻል ስጠይቀው እናቴም አባቴም ሞቱ ብሎ እየተናገረ ነው። አስገቢው አስገቢው አይላ አስገቢው የሆነ ትኩስ ነገር ስጭው፣ የሆነ ነገር ደርብለት፣ ምግብ ትበላለህ እያለችው ነበረ። ከዛ በኋላ አይላ ለነስሪን ይደውልላ ስትል እንዳደዊ እንዳደዊ ለት እኔ ነገር አልፈልግም ራሱ ወስደዋለው ብላ ወደ ውስጥ እንዲገባ እያደረገችው ነው። ከዛም በኋላ የሆነ ነገር ደርበውለት፣ ልብስ አልብሰውት፣ በቀጥታ መኪና ውስጥ አስገባቸው፣ እየሸኘችው ነበረ። በሌላ በኩል ሶመር በጣም ምሽቱ አስጨንቆታል። ከዛ ብቻውን መጣ የሆነ ቦታ የሆነ ቦታ መጥቶ እያሰበ ነው ያለው። ከዚህ በኋላ ምንድነው የሚሆነው ብሎ ረዥም ጊዜ ያስባል። አባቱ ይደውልለታል። ከአባቱ ጋር ተቀያይመዋል። ስልኩን አያ ያነሳ ሩቻል። ባንድ በኩል አሁንም ቢሆን ሚስቱን እያደረሰችው ነው። በሌላ በኩል ቱርካን አሁንም ቢሆን በቀሏን ተበቀል አልጨረሰችም። ሚኔን ፎቶቹን አንድ ባንድ እንድታቃጠል እያደረገቻት ነው። ከዛ በኋላ ሚኔ አንቺ ግን አታበቂም ማለት ነው፣ ምናረግሽ ነው ግን ያል ትላታለች። ገና ምኑ ተነካና ገና ምኑ ታየና፣ እኔን እንዴት ስታሰቃይኝ እንዴት ስታደርገኝ እንደነበረ አንድ ባንድ አረሳም እሺ ይልሽ፣ ገና የሚቀረን ነገር አለ። ከዛም በኋላ እኩል እንሆናለን፣ እኩል ከሆንም በኋላ ችግር የለም እያለቻ ነው። ሶመር ድንገ መጣ። ሶመር መጥቷል፣ ካቆምንበት እንቀጥላለን ብላት ሄደች። ሚኔ ከዚህ በኋላ ምን ይሆን የሚጠብቀኝ ብላ ስቅስቅ ብላ ተለቅሳለች። ሆናለች። ከዛ በኋላ ሶመር ከመጣ በኋላ ዋናው ሳሎን ቁጭ ብሎ እያሰበ ነበረ። ከዛ ቱርካን መጣች አጠገባው አረፍ አለች። እሺ ከዚህ በኋላ ምንድን ነው የምናደረገው? እያላን ነው። አላውቅም ግን እንዲህ እንዲህ እንዲህ ያረጌሻለሁ እንደዚህ እንደዚህ ያረጌያለሁ ብላ እስክትናዘዝ ድረስ በጣም ነው የማስጨንቃት። አሰቃያት፣ አልወስድ ነበር። አይ ቱርካን አትልፊ እባክሽ አትልፊ። እሷን ስታሰቃይ የበለጠ እንደሷ ጭራቅ እንዳትሆኝብኝ በጣም ነው የምፈረው። እሷ አትነግርሽም እውነቱን። በጣም አደገኛ ሰው ናት ስለማታውቂያት እኮ ነው እያላን ነበር። ድንገት ኦዛር መጣ። ሲመጣ እንደምናመሻችሁ ሲል ሶመር አባቱን ሰላም ከ ማለት ይልቅ ፊቱን እንዳዞረ ቀረ ቱርካን ብዙ አላስተዋለችው ነበረ ከዛም በኋላ ምንድን ነው በውጭ በኩል እሳት ይቃጠላል ምንድን ነው ችግራል እንዴ አለ አይ አንዳንድ አላስፈላጊ ነገሮችን እያቃጠልን ነበረ ብላ ቱርካን ትመልሳለች ከዛ በኋላ ኦዞር ሩቻላለች እንዴ ወታ ነው እንዴ ከቤት በማለት ጠየቀ ከዛም በኋላ ቱርካን እኔ እንጃ አላውቅም፣ ምናልባት መኝታ ክፍል ትሆን እያለች ነበረ። ሶመር ትዟቸው እየሄደ ነው። ከደቂቃዎች በኋላ ሩቻል ሜሱትን ይዛው ወደ ቤት እየመጣች ነው። ወደ ቤት ይዛው ስትመጣ እነኔ ዜት በጣም ነበር እየደነገጡት፣ ወደ ውስጥ አስገቧቸው። በአንድ በኩል ደግሞ ዛሬ ምሽት በኦዛር በሙስጠፋና በሶመር መካከል ከባድ ነገር ተፈጥሯል። በአንድ በኩል ሙስጠፋ ያልጠበቀው ነገር ነው የሆነው፣ እንደዚህ ነገሩ ይባባሳል ብሎ አልጠበቀም። ስለዚህ ማታ ሲገባ ትንሽ ፊቱ ላይ ያዘን ይነበባል። እናቱ ከዛ ልጄ ምን ሆነ ነው ሌላ ስጠይቀው እመተኛ ትፈልጋሉ ደክሞኛል፣ ብሏት ብቻው ወደ ውስጥ ገባ። አሁሩቻል ተቀምጣለች ሜሱትም ቢሆን ኔ ዜት አንዳንድ ነገር እያቀራረበችለን ነው። ከዛም በኋላ እንግዲህ ያው እኔ በጣም ደንግጬ ነበረ እናቴም አባቴም አጣውኝ ሲል ምን ተፈጥሮ ነው ብዬ በጣም ተጨነኩኝ። እንደገና ከነነስሪም ጋርም ከተገናኘን ብዙ ጊዜ ሆነን እና ከእሷ ጋም አንድ ሁለት ላለመባባል ብዬ ነው አንቺ ገዥ የመጣሁት አለቻት። ምንም ምን ነስሪን ላለመጋፈጥ ብለሽ ነው በጣም ፈርተሻ ኗ ተላታለች። በኋላ በዚህ አጋጣሚ አረ ባክሽ ኔ ዜት እያለን ነበረ ከዛሮቻል ለምን ብዬ ነው መፈራት እሷን ለምን ይኸውልሽ እኔ እኮ ፈሪ እኮ አይደለሁም፣ በቀላሉ ነገሮችን ምሸሽ ሰው አይደለሁም። በቃ ግን አላስፈላጊው ነው ወሬ ውስጥ ለመግባት ነው አለቻት። አላስፈላጊው አይደለ አንቺ አላስፈላጊ የምትይው እነሱ በጣም ወሳኝ ነገር ነው። ፈጣሪ ይባርክሽ፣ በአንቺ ምክንያት አሁን ትዳራቸው ሊፈርስ ነው አለቻት። እንዲኔ ዘት ምን እያልሽ ነው ያለሽው? ሲጀመር በዚህ በትንሽ ምክንያት ትዳራቸው ሊፈርስ ከሆነ በመጀመሪያ ደረጃ ማሰብ ያለባቸው ትዳራቸው የተመሰረተበት ፍቅር ላይ ነው። እኔ ምን ላድርግ ታዲያ? ይሄ እኮ በጣም ትንሽ ሰበብ እኮ ነው። ከዚህ የበለጠ ስንት ሰበብ እና ስንት ምክንያቶች አሉ እያለቻን ነው ሩቻል፣ ነገሩን እያቃለለችው ነበረ ቻል በአንድ በኩል ኔዜት እየተናደደች በጣም ይፋቀራሉ፣ ልሱ ምንም አታስቤ እያለቻን ነበረ። እሺ አላስብም፣ አላስብም ችግር የለም እኔ ይኸውልሽ አረጋ ልንገርሽ፣ እውነቱን በዚህ ነገር ደስ አልተሰኘውም። ንግሩን ለማረጋጋት እሞክራለሁ፣ ነገር ግን እነሱ ትልልቅ ሰዎች ናቸው። ቱርካን ከሶመር ጋር በመሆን ትዳሯን ለመጠበቅ መሞከሯ የእነሱን ትዳር የሚያፈርሰው ከሆነ ራሳቸውን ብዙ መጠየቅ ያለባቸው ጥያቄ አለ። ነስሪንም ብትሆን ሰበብ አስባብ ከመፈለግ ይልቅ ራሷን ጥፋተኛ ተጠያቂ ብታደርግ ጥሩ ነው ብላ ከቤታቸው እየወጣች ነው። በሌላ በኩል ሶመርና ቱርካን በጠዋት ከንቅልፍ ች አብረው እየተነሱ ናቸው ተቃቅፈው ጠዋት ትንሽ እያመማት ነው አቅፋት ከዛ እሷ ብዙ ጥያቄ ያለባት ከዚህ በኋላ ምንድን ነው የምናደርገው? ትለዋለች። ብዙ አትጨነቂ ብሎ እያባበላን ነበረ። ከደቂቃዎች በኋላ ከአልጋዋ ተነስታ ወደ ሩቻል እየመጣች ነው። ሩቻል አጠገቧ ኪራዝ አለች። ኪራዝን አልጋዋን እያወዛወዘች እንቅልፍ ልታስተኛት እየሞከረች ነው። ከዛም በኋላ እንደምናደርሽ ብላ ገባች ሩቻል። ከዛ በዚህ አጋጣሚው ማታ በጣም ከባድ ምሽል ነበር፣ እንቅልፍ ሁላ አልተኛውም። እንዴት ስታለቅስ ነበር ያደረችው አለቻት። እየሆነ ነገር ጠየቅሽ ነበር የመጣት አለቻት። ጠይቂ አለቻት። ሊያሳስሩ ምን ነበር ግን ትናንትና ለሚኒ ያልሻት ቱርካን ሆስፒታል እንድትሄድ አደረግሽ ባለቀ ሰዓት ምናምን ነገር ስታያት ነበረ። አለቻት አይ ልክ ነበርኩኛ። ነገሩን እንዳበቃ ስታረጋግጥ ወደ ሰው መርደውላ ሆስፒታል እንድትሄጅ አደረገች። ከዛ በኋላ ልጅሽን አጣሽ። ልክ ነኝ አደለ? እንደገና ደግሞ እናት ልትሆኝ ነበረ። ይሄ ነገር በጣም እንደሚጎዳሽ እንደሚያሳምምሽ አውቃለሁ። ዞሮ ተዞሮች ሴት ልጅሽን ገላብሻለች። አለቻት ከዛ በኋላ ቱርካን እንደ ማዘን እያረጋት፣ እኔ ምለው ታዲያ አንቺስ ይሄ ተመሳሳይ ስሜት አጋጥሞ ሻቃል? እንደዚህ ህመም ተሰምቶ ሻቃል? አለቻት። ከዛ ሩቻ አልተቀመጠችና፣ ቱርካንን ና የተቀመጭ አለቻት። አልጋው ጫፍ ላይ ከተቀመጡ በኋላ በገርምሽ ሶመርን እርጉዝ እያለሁ በጣም ፈርቼ ነበር፣ ጽንሱ እንዳይወርድብኝ። ምክንያቱም ኦዛር በየጊዜው እየመጠ ይጨቃጨቀኝ ነበረ፣ አንዳንድ ጊዜም ይመታኝ ነበረ። ከዚ ይነሳ ላይ በጣም በቃ ጨቀጨቀኝና ጩኸቱ በጣም አልቻልኩም፣ ከአቅሜ በላይ ሆኖብኝ ከሱ ጋር ተጣላው። ከዛም በኋላ ደም ፈሰሰኝ፣ ከዛ የመጨረሻ ደረጃ ላይ ደርቼ ነበረ። ግን የኦዛር እናት በመጨረሻም አፋፍሰ ሆስፒታል ወሰደችኝ፣ እሷ ደረሰችልኝ። በቃ እሷ ወስና ነው የዛለት እንጂ ሶመርን ላጣው ችል ነበረ ሶመር አይኖርም ነበረ ብላ እያናገረቻት ነው። በሌላ በኩል ነስሪንና ዶምሽ ቤት ውስጥ ብቻቸውን ናቸው። ያ በፍቅር የሞቀው ደስተኛ ቤተሰብ አሁን ፈርሶ ፈራርሶ ሁለቱ ብቻ ቀርተዋል። ቤታቸው ውስጥ ጸጥታ ነግሷል። ከዛም በኋላ አሁን ዶኖሽ እንዴት ነው ይህን ኑሮ የምንለምደው ብላ እናቷን እየጠየቀቻት ነው። እናቷ እንለምደዋለን ብላ እሷን ታባብላታለች። ሳድቅም ቢሆን ከወንድሙ ጋር ነው አብሮ እየሆኑ ነበረ። እንግዲህ በኋላ አካባቢ ወደ ፍርድ ቤት እሄዳለሁ አለው። ፍርድ ቤት በሰላም ምን ልትሆን አለው? የፍች ወረቀቱን ላስገባ እያለው ነበር። ረ ነው እንዲህ ልትፋታ ታሰብክ ወሰንክ አለው? አወስኛለሁ ብሎ ጠብቅ ይመልስለታል። ከዛ ፋ ይ ጥሩ ነው ጥሩ ነው ደጋረክ ደጋረክ ፈጣሪ ለመልካም ያርገው። እና እንዴት ነው ቤቱን ምን አሰብክ? ቤቱን ለእሷ ልትሰጣት ነው ወይስ ልትካፈሉ ነው አለው። ምን አገባ ምን አገባ አንተ እዛ ቤት ውስጥ ድርሻ የለህ ምን የለህ ምን ይመለከታል አለው። አረ ወንድሜ፣ እኔ እኮ ያንተ ነገር ስለሚያስጨንቀኝ እኮ ነው። ለምን እንደዚህ ትላለህ እያለው ነበረ። በምናገባ ነገር ጣልቃ ትግባ በቃ እያለው ነበረ። ሁለቱ ወንድማማጆች እንዲህ እየተባሉ ያወራሉ። በሌላ በኩል እነ ቱርካን በጠዋት ቁርስ ሊበሉ እየመጡ ናቸው። ሶመር እና ቱርካን እየመጡ ሶመር እንደምን ድርሽማዬ ብሎ ሰላም እያላን ነው ቱርካን ኦዛርን እንዲሁም ሩቻልን ሰላም እያለቻቸው ስትቀመጥ፣ በአንድ በኩል ሶመር አባቱን እንደምን አደርክ ብለው እንደ ወትሮ ሳይጠይቀው ተቀመጠ። ሩቻል ይህ ነገር ስለገባት ዝም ብላ ቱርካንንም ሶመርንም እንዲሁም አባታቸውን ኦዛር እያለየች ነው። ምን ሆነው ነው ብላ ታፈጥባቸዋለች። ከዛ ድንገት ሚኔ መጣች። ሚኔ በድርግ ቆማ የሚያወሩትን ነገር ለማዳመጥ ፈልጋ ነበረ። አይላ ስታያት ደንገጥ ብሎ ደስ ገባች መታ ተቀመጠች። ምን ስሆንሽ ነው እዚህ መጥተሽ የምትቀመጪው ብሎ ሶመር እየጮኸባ ነበረ። እሷ ከዛ እንዳልሰማ ሆነች፣ መቀመጧንም ቀጠለች። ከዛ ቁርሴን ተረጋግቼ ልብላበት አትንኩኝ እያለች ነበረ። አይላ ለሚኔማኖ ቁርሷን ክፍሎ ሰጥላት እዛ ነው የምትበላ ወስድ ነበረ ማለት ከዚህ በኋላ ቁርሴን የት እንደምበላ እንዴት እንደምበላ የምትወስንልኝ ቱርካናት እንደ ብላ ጠይቀች። አሁን የኔ የሚወስንልሽ ተነሺ ሂጂና ክፍልሽ ቢስፈልጊ አለቻት። ከዛ በኋላ ኦዛር ቱርካን ተረጋጊ እንጂ ምንድን ነው ነገሩ፣ ምንም እየገባኝ አይደለም። ምንድን ነው ይሄ ነገር ከየት ነው የመጣው እያለ ነበረ። አያ ተረጋግቻለሁ ትላለች ቱርካን። በአንድ በኩል እሱ ምንም እንዳልገባው ሲናገር፣ ምነው ለማወቅ ፈልገ ነው ጊዜ ቢኖር ለቤተሰብ እኮ ታቅ ነበረ እያለ መለሰለት። ሶመል አጫጭ የሚያጫጭር መልሶች ለአባቱ እንዲያለ ሲመልስ የሚመልሳቸው መልሶች በሙሉ ትንሽ በመካከላቸው መኮራረፍ እንዳለ ያሳብቃል። በዚህ መሀል ሚኔያውንም ቢሆን ዙፋን ላይ ናት። ሚኔ ቁጭ ብላለች ወንበሯ ላይ። ከዛ በኋላ ለአይላ የብርቱካን ጁስ አምጭልኝ አለቻት። ተነሽ ከዚህ ላይ አለቻት ቱርካን። ከዛ በኋላ በአንድ በኩል ሩቻን ብትሆን ከተቀመጠችበት ተነሳና ተነሽ ተነሽ ብላ እጇን እየጎተተች አስነሳቻት። ወደ ክፍል ጂጂስ ትላን ነበረ። በዚህ መንገድ እንዲህ ተገላ ወደ ክፍሏ ስትገባ ሚኔ በሩን ተደግፋ እያለቀሰች ነበረ። ምን ላርግ ከዚህ በኋላ ብላ ያሰበች ነው አለቀሰች። በአሁኑ ምንም የምታመጣው ነገር የለም። ከዛ በኋላ ሶመር አባቱን እንዲህ ዘግቶታል። ለእሱም ይመልስለት መልስም እንደተጣሉ ያስታውቃል። ከዛ ሩች አልመታ ምን ሆናችሁ ነው ብላ ጠየቀችው። እዛ ሁለቱም አብረው ተቀመጡ። ከዛ በኋላ እማየውልሽ አንቺ በጣም መልካም ሰውነሽ ጥሩ ሰው ነሽ ይውልሽ ለእኔ በጥሩም በመጥፎም ጊዜ ከጎኔ ነበርሽ፣ እንደገና ደግሞ አንዳንድ ጊዜ እኔና አንቺ እንጣላለን ሲላት ይሄ በእናትና በልጅ መካከል ያጋጥማል አለችው። አዎ እና ያው አንቺ ማለት ለዚህ ቤት መሰረት ነሽ፣ በቃ ይሄ ቤት የቆመው በአንቺ ነው። አንቺ ጥሩ ሴት ነሽ፣ ታማኝ ሴት ነሽ፣ ጠንካራ ሴት ነሽ እያለ ሲያደንቅ አልነበረም። በጣም እንደሚወዳትና በሁሉም መንገድ ከጎኗ እንደሆነ ይነግራታል። ድንገት ኦዛር መጥቶ ነገር ያዳምጣል። ከዛ በኋላ ግን እኮ ሆኖም እኮ አልነገርክኝም እኮ ከባት ጋር ምን እንደሆንክ አለችው። ምንም ነገር የለም ብሏት አጫጭር መልስ ሰጥቷት ወጣ። ሩቻላንም ብዙ ጥያቄ አለባት። ከዛ ሚኔን በረጋ አገኘቻት። ከዛ ሚኔ ለምንድን እንደዚህ የምታሰቃይኝ የልጅ ልጅሽ እናት ከሆነኝ ብላ እየጠየቀች አልነበረም። ከዛ በኋላ ሩቻል እኔ ቱርካን ለምን አትቆራረጥሽ ምንም ዝንብዬ ነው አያገባኝም ብላት ዞር አለች። ከዛ በኋላ ቱርካን መጣች። ከዛ አይላንድ ኪራዝ ልብስ አልብሻት ይዘናት እንወጣለን ስትል ነበረ። ኪራዝ እንደምትከተብና ከዛ ሌላ ቦታ ይዛት እንደሚሄዱ ስትናገር ሚኔ አይሆነም እኔ እመጣለሁ ስትል ሶመር ይመጣና እየተማት ጅም እያላን ነው። ሚኔ በዚህ መንገድ ከልጇም ስትል ላይ በቃ ቱርካ ልትበቀለኝ ነው ብላ በጣም ፈርታለች። ነገር ግን በሳድቅ እንዲሁም በነስሪን አለመስማማት ብዙ ያሰበችው ሩቻል በቀጥታ የሆን ነገር ልትላት ወደ ነስሪን ቤት እየደች ነው። ነስሪን ገና ከበር ስታያት ስራ እየርኩኝ ነው እያለቻ ነው። ከዛ በኋላ ሩቻል ጊዜሽን አልሻማም ብላ ገባች። ከዛ በኋላ ሩቻል እየመከረቻት ነው ይህ የተፈጠረው ነገር በጣም ትንሽ እና በዚህ በማይረባ ምክንያት ፍቺ ማሰብ የእነሱን አለመብሰልና ፍቅራቸውን እንደሚያጠራጥር እየነገረቻን ነበረ። በኋላ ብቻሽን ትሆኛለሽ የሰው ምላስ ይከብድሻል እያለች ነው። ቢያንስ ቱርካን እንኳን ለትዳሯ በላይ የከፈለችን ዋጋ አንቺን መክፈል ያቅትሽም ብላ እየጠየቀቻ ነበረ። ነስሪን መጀመሪያ ተከላከለች፣ ሀሳቡን አልፈልግም እያለች ነው። ነገር ግን ሩቻ አልትታት ከወጣሽ በኋላ ብዙ ለማሰብ ተገዳለች።